በመግባት ላይ ይገኛሉ። በ48 ኪሎ ግራም የኢትዮጵያ ተጋጣሚ ዲአርሲ ወደ መወዳደሪያ መድረክ እየገባች ትገኛለች። የምትመለከታት እንግዲህ የዲአርሲዋ ቡጥኛ፣ በርካታ የፕሮፌሽናል ቡድኖችን ያደረገች ቦክሰኛ በጣም እንግዲህ በመጀመሪያ ተሳትፏ በመጀመሪያ ዙር የታንዛኒያን ተጋጣሚ እንግዲህ ሶስት ጊዜ ማደንዘዝ እና ሶስት ጊዜ በማስቆጠር አሸንፋ ነው ለፍጻሜ ማለፍ የቻለችው። በጣም ጆሞር ሞር በጣም ጉልበተኛ ቡትኛ ናት። በቀይ ማዕዘን የገባችው ዲአርሲ ኮንጎ

ወንድነሽ፣ ፈጣን አንበሳ፣ አንበሳ ጀምበሳ። ይህ ቃል ራሱ ችግር አብትዝኝ ፈጣን፣ ቆንጆ ጨዋታ ነው። በቃ ራሱን ጨዋታ ዝም ብለሽ ተጨዎች የራስሽ ናይስ፣ ጥሩ ነው ያለሽው እስካሁን፣ ጥሩ ነሽ፣ ፈጣን፣ ቆንጆ ያዣት፣ አው ጎ ጎበዝ ጎበዝ፣ የስ ነቃ፣ የስ ፋይት አራዱላ፣ ያዣት ቆንጆ ነው ያለሽው። በጣም ናይስ በጣም አሪፍ ነው። በቃ እሷ ፕሮፌሽናል ሙድ ነው ብትጫወቱ። አንቺ ኖርማል ተጫወች አራዱላ፣ ሰንዝሪባት ዝም ብለሽ ናይስ ወደ ፊት። እሷ አንድ ነው የምትሰነዝሮ፣ አንቺ አራት። እሷ ጃምብ ብቻ ነው የምትሰነዝሮ፣ አንቺ አራት። እሺ፣ አዎ፣ አራት ብቻት በቃ ናይስ። እንዲህ እኮ ነው ወንድ። ናይስ፣ ጀግኒት፣ የስ አራት ሰንዝሪባት አንቺ

ቆንጆ ነው ያለችው፣ ፈጣን በጣም በጣም ቆንጆ ይዛታለች፣ ኬንያ ንቃት! ንቃት! ንቃት! እንዳሁኑ ንቃት። አሪፍ ነሽ፣ በጣም ያሁኑ፣ በጣም አሪፍ ነው። ፈጣን፣ በጣም እሷ አንድ ነው፣ ሰነዝሮ አንቺ አራት አዎ አዎ አራት፣ አንቺ እሷ አንድ ትሰነዝር። አዎ አራት፣ አዎ አዎ አዎ፣ ጎበዝ ፈጣን፣ ጎበዝ ነሽ እኮ። ደም አላ፣ አዎ አራት፣ አራት፣ አራት፣ ሂጂ። እሷ አንድ ነው ትሰነዝሮ፣ እሺ

አንድ ስትነጋሽ፣ አንቺ ሁለት ነው። ምን ነካ አትሽ? አዎ ይጂ ይጂ አራት አረጊዋለሽ። አዎ አዎ፣ ያስ ናይስ፣ ጀግኒት! አዎ ብራቮ ብራቮ፣ ናይስ፣ ጥሩ በጣም ማምጣት ስገቢ ከብሎ ጋ ፈጣን ዱላ ብዙ ወደፊት። እሺ ወደፊት። አብዚባ ዱላ አ ወደፊት። ዱላ አብዚባት ትጨንቃለች። አዎ፣ አስጨንቂያል። አዎ፣ ጃቡ ተቀቤ፣ ከብሎ ጋ ግቢ። አዎ፣ ናይስ፣ ጎበዝ አዎ አዎ፣ የስ ሂጂ አስጨንቅያት። አዎ ብራቦ ብራቦ፣ አስጨንቀያት፣ አስጨንቀያት፣ ጨንቋታል። ናይስ፣ አስጨንቀያት፣ ጨንቋታል። አዎ ጨንቋታል። ናይስ፣ ናይስ። ብልጠት፣ አሁን ብልጠት። እሺ ብሎክ ያርግ። አዎ አዎ አዎ፣ ወንድ ጀግና፣ አስጨንቀያት ብሎክ እያረግሽ ብሎክ ግን እንዳትቀበይ፣ ዱላ አዎ፣ ብሎክ አዎ፣ አስጨንቀት ውጪ ግፊያትና አዎ፣ ስገቢ ከብሎክ ጋር ፈጣን፣ ናይስ እኮ ነሽ። ንቃት፣ ንቃት፣ ፈጣን፣ ንቃት፣ ንቃት፣ አዎ፣ ወንድ አንድ ስትመጣሽ፣ ሁለት አንቺ፣ አዎ፣ ሂጅ። የታችኛው ወር ስመታሽ ብሎክ፣ እሺ ብሎክ፣ አዎ ብሎክ፣ እሺ አንድ ስመታሽ፣ ሁለት አዎ፣ ጎበዝ ጎበዝ፣ አንበሲት ጀግኒት፣ ያንቺ ነው። ወንድ ዳይ ዳይ፣ ያስ ጀግኒት እኮ ነሽ። ጀግኒት እያታው ማየት፣ ምታመጣው ማየት፣ አዎ እያት እያየሻት ማየት ማየት ማየት ምታመጣውን ምታመጣውን ማየት አዎ። እያት አዎ፣ እንደሱ ማየት። ሂጂ ሂጂ ማየት ሰንዝሪባት! አራት አራት አራት፣ ሂጂባት! መታ መታ! አዎ አዎ፣ ጀግኒት ጀግኒት ነሽ፣ ጀግኒት። በቃ አንድ ስመታሽ አንቺ ሁለት አዎ